ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ አድማጮቻችን፣ የሸገር ስፖርት ፕሮግራማችን አሁን ተጀምሯል። ሸገር ስፖርት ዊዝ አበበ ግዳይ የዩትዩብ ቻናላችን ነው። ይህንን የዩትዩብ ቻናል ሰብስክራይብ አድርጉት፣ ሊንኩን ለሌሎች አጋሩት እና ይህ ፕሮግራም ብዙ ሰዎች ጋር እንዲደርስ ማገዛችሁን ቀጥሉ። እስካሁን ላበረታችሁን፣ ድጋፍ ለሰጣችሁን በሙሉ አሁንም በድጋሚ ምስጋናችን ድረሳችሁ እንላለን፣ ከልብ እናመሰግናለን። ዛሬ ቅዳሜ ነው። የየሀገራቱ የሊግ ውድድሮች ሊጠናቀቁ ጥቂት ጥቂት ጨዋታዎች ብቻ ናቸው የቀሩት አንዳንዶቹ ሀገሮች ላይ የቀሩት ጨዋታዎች ማን ሊጉን ያሸንፋል የሚለውን የመወሰን ፋይዳ ያላቸው ጨዋታዎች አሉ። አንዳንዶቹ ሊጎች ላይ ደግሞ ቀሪ ጨዋታዎች ማን የትኛውን ቦታ ይዞ ያጠናቅቃል፣ እነማን ወደ ቻምፒዮንስ ሊግ ይገባሉ፣ እነማንስ ከየሊጎቻቸው ይሰናበታሉ የሚለውን ማወቂያ ጨዋታዎች ናቸው። ዛሬ ቅዳሜ በእንግሊዝ ፕሪሚየር ሊግ ከሚደረጉ ጨዋታዎች መካከል የበርንመዝና የአስቶን ቪላ ምሽት አንድ ሰዓት ከሰላሳ ላይ በጣም ትልቅ ጨዋታ ብለን ልናነሳው የምንችለውን መርሃ ግብር ያከናውናሉ። በርንመዝ በዘንድሮ የውድድር ዓመት ትልልቅ የሚባሉ የፕሪሚየር ሊጉን ክለቦች ገጥሞ በጣም ጥሩ ውጤት ያመጣ፣ አስቶን ቪላ የመጨረሻው መውተርተር ላይ ያለ ነው። የሚቀጥለው የውድድር ዓመት አምስት የፕሪሚየር ሊግ ክለቦች በሊግ ውጤታቸው ቻምፒዮንስ ሊግን ሲቀላቀሉ ከነዚህ የቻምፒዮንስ ሊግ ተሳታፊ ከሚሆኑ ክለቦች መካከል አንዱ የመሆን ተስፋ ያለው አስቶን ቪላ አሁን ሰባተኛ ነው፣ 60 ነጥብ አለው። በርንመዝ 53 ነጥብ ይዞ ስምንተኛ ነው። ስለዚህ ነው የሁለቱ የዛሬ ምሽት የአንድ ሰዓት ከ30 ጨዋታ በጣም በታላ ጉጉት ይጠበቃል የምንለው። በቻምፒዮንስ ሊግ ከመሳተፍ ጋር ተያይዞ ስሙ የሚነሳው ሌትሊ በጣም ጥሩ ብቃቱን መልሶ አግኝቷል የሚባለው ማንቸስተር ሲቲ ዛሬ 11 ሰዓት ላይ ሳውዝ ሃምፕተንን ይገጥማል። በሳውዝሃምተን ሜዳ ነው የማንቸስተር ሲቲ እና የሳውዝሃምተን ጨዋታ የሚከናወነው። በፕሪምየር ሊጉ ነገ የሚደረጉ ጨዋታዎችን ስናነሳ አስራ ሁለት ሰዓት ከሰላሳ የፕሪምየር ሊጉን ዋንጫ ማንሳቱን ያረጋገጠው ሊቨርፑል ሁለተኛ ደረጃ ላይ ከሚገኘው ለረጅም ጊዜም በዋንጫ ፉክክር ከሊቨርፑል ጋር አብሮ የዘለቀውን አርሰናልን ያስተናግዳል በአንፊልድ ሮድ የሚደረግ ጨዋታ ነው። ይሄ የአንፊልድ ሮድ ጨዋታ ብዙ ነገሮች የሚነሱበት ብዙ ሀሳቦች የሚሰጡበት መሆኑ አሁንም አልቀረም። ዋንጫው ቢበላም ምክንያቱም በፉትቦል ራይተርስ አሶሲሽን መሐመድ ሳላህ የዓመቱ ኮከብ ስለተባለ ምክንያቱም የሊቨርፑል አሰልጣኝ አርን ስሎት ትሬንት አሌክሳንደር አርኖልድን ከነገው የአርሰናልና የሊቨርፑል ጨዋታ ውጪ አድርገው ተጫዋቹ ሊቨርፑልን እንደሚለቅ ካረጋገጠ በኋላ በጉዳዩ ዙሪያ ለመጀመሪያ ጊዜ ሀሳብ ስለሰጡ ይሄ ጨዋታ የመነጋገሪያነት አቅም አግኝቷል። አንፊልድ ይደምቃል እንደገና ሻምፒዮን ሆነው የሚያደርጉት ሌላኛው የአንፊልድ ሮድ ጨዋታ ስለሆነ አርሰናል ለሊቨርፑል ተጫዋቾች ጋርዶፍ ኦነር ይሰጣል ተብሎ የሚጠበቅበትም ምሽት ነው። ከዚህ ጨዋታ ቀደም ብሎ ኦልትራፎርድ ላይ ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር ጨዋታቸውን ያደርጋሉ። አስር ሰዓት ከሩብ ላይ ነው። ቶተናም ከክሪስታል ፓላስ ደግሞ እንደገና ስምንት ሰዓት ላይ። ኒውካስል ዩናይትድ ከቼልሲ ታላቁ ግብ ግብ ነገ ሁለቱን ክለቦች የሚያገናኘው የሴንት ጄምስ ፓርክ ስቴዲየም ጨዋታ ነው። ግን ነገ ለኒውካስል ካስል እና ለቼልሲ ለሊቨርፑል እና ለአርሰናል ለማን ዩናይትድና ለዌስትሃም ጨዋታ ከምንሰጠው ትኩረት በላይ ግን ጉዳይ አለን። 11 ሰዓት ከሮ ባርሴሎና ሪያል ማድሪድን ያስተናግዳል። እንግዲህ በዛሬ ፕሮግራም ቀደም ሲል ስናወራ ሳምሪ የተስማማ ነው የማህመር ሳላህን ኮኮብነት የትሬንት አሌክሳንደር አርኖልድን ስንብት መነሻ አርገው አርን ስሎት የተናገሩትንና ደግሞ በዋናነት ኤል ክላሲኮን እናውራበት እንወያይበት ነው የተባባል ነው። ከወደድሽ መጀመር ትችላለች። ትልልቅ ጉዳዮች ናቸው እነዚህ። በእርግጥ በእንግሊዝ ፕሪሚየር ሊግ ላይ ይሄ የአርሰናልና የሊቨርፑል ጨዋታ ውሉ ሳይለይለት የመጣ ጨዋታ ቢሆን ኖሮ ማለት ከዋንጫው ጋር ተያይዞ በጣም በጣም ትልቅ ትኩረት የሚሰጠው ጨዋታ ይሆን ነበር። ለነገሩ አስቀድሞ ማን ዋንጫ እንደሚያነሳ ከመረጋገጡ በፊትም ሁለቱ የሚገናኙበት ሳምንት ተቆጥሮ አስተያየት እንሰጥበት እንደነበረ ይታወሳል። ግን አሁን ሁሉም ነገር ያበቃበት ወቅት ነው እና ክለቦቹም ደግሞ በተለያየ መንገድ ላይ የሚገኙበት ጊዜ ነው ብዬ ነው ማስበው። በተለየ አርሰናል ከአውሮፓ ሻምፒየንስ ሊግ ውድድር መውጣትና የፈጠረው ስሜት ገና አልረገበም እንደውም አንዳንድ መረጃዎችንም እንደዚሁ ሲወጡ ስንመለከት በተጫዋቾቹም እንደዚሁም ደግሞ በደጋፊዎቹም መካከል የሆነ ትንሽ የቅሬታ ስሜት የተፈጠረበት ወቅት ነው እና ለአርሰናል። በቃ የውድድር አመት ፍላጎት ማጣት ይኖራል። አዎ በቃ ደግሞ የውድድር አመቱ ከዚህ በፊትም እንዳነሳ ነው በፕሮግራማችን ላይ ዋንጫ አልባ ሆኖ መጠናቀቁ ከታወቀ ገና ሶስትና አራት ቀኑ አምስት ቀኑ ላይ ሆኖ ነው ሊቨርፑልን የሚያገኘው እና በዛ አይነት ስሜት ውስጥ ሆኖ ቀጥተኛ የዋንጫ ተፎካካሪ የነበረውን ሊቨርፑልን የሚያገኝበት ስለሆነ ደጋፊዎቹ ትንሽ የመደብዘዝ አይነት ስሜት ቢሰማቸው ጨዋታው ላይ ምንቀበለው ነገር ነው። ይሄ አንድ የሚነሳ ነገር ይመስለኛል። ሁለቱ ግን ልክ ነው። አሁን አሁን ያነሳሽው ሀሳብ እኮ የዋንጫ ጉዳይ ስላበቃለት ካበቃለት እንግዲህ ሮብ አብቅቶለት ነው፣ አደለም? የኖር ነው ከአሙስ እና አርብ ነው አምስት ቀነኬት እንዳመጣሽ አላውቅም እንጂ ዛሬ እኮ ሶስተኛ ቀናችን። ዛሬ ቅዳሜ ነው እኮ ዛሬ ቅዳሜ ነው፣ አሙስ እና አርብን ነው ያሳለች ነው። ነገ ነው ጨዋታቸውን የሚያደርጉት፣ ከሶስት ቀናት በኋላ ማለት ነው። አምስት ስትሆን እንደውም ትንሽ አራቅሽናቸው ልልሽ ነው። እና ሞር ትኩስ ነው፣ ግን ደግሞ በፕሪሚየር ሊጉ ያላቸውን የሁለተኝነት ክብር የማስጠበቅ ፍላጎት ያጣሉ ወይ? ይህንንም ደግሞ አብረን ማሰብ የለብንም። ምክንያቱም ሊቨርፑልን ተከትለው ሁለተኛ ሆነው መጨረስ ላርሰናል አሁንም፣ ሌላው እንግዲህ ትልቁ ጥሩ ነገር የሚሆነው ዋንጫ ማያሸነፍ ቢችሉ ነበር። ዋንጫ ከማሸነፍ ቀጥሎ ያለው ሌላው ጥሩ ነገር የሚባለው የደረጃ ሰንጠረዥን ሁለተኝነታቸውን ቢያንስ አስጠብቀው መጨረስ መቻል። ስለዚህ ይህንን የማድረግ ፋይዳስ የለውም ወይ ይኖረዋል? አይ ልክ ነው ይኖረዋል እኮ። ግን ይህ የስሜት መደብዘዙ ያለበት ወቅት ነው እና ሁለቱ ክለቦች በምን አይነት ስሜት ውስጥ ይገኛሉ የሚለውን እንዲሁ ስናስብ ከምናገኛቸው መልሶች መካከል አንደኛው ነው ብዬ ነው እንጂ እንደገና አርሰናል አሁን በሁለተኛ ሆኖ የውድድር አመቱን ሙሉ ነው እንግዲህ የያዘው ብለን ልንናገር የምንችልበት ወቅት ላይ ሆነን ልክ ከማንቸስተር ሲቲ ጋር አሁን ያለው የነጥብ ልዩነት በጣም እየጠበበ መጥቷል። አዎ ሶስት ብቻ ነው እና የውድድር አመቱ ሲጠናቀቅ እንደገና ይዞት ከከረመው ደረጃም ላይ ፈቀቅ እያለ እየወረደ እየወረደ ከመጣ የአውሮፓ ሻምፒየንስ ሊግ ተሳታፊነት ቦታውን ባያጣውም እንኳን የስሜት ጉዳት ግን ይኖረዋል። ለደጋፊዎቹም የስሜት ጉዳት ይኖረዋል ብዬ ነው የማስበው። ስለዚህ በዛ መንገድ ይመለከቱታልና የትንሽ የመነሳሳት ስሜት ሊፈጥር ይችላል። ግን በሊቨርፑል በኩል ደግሞ ከተመለከት ነው ጭራሽ ነገሩ ሁሉ በቃ ያመረ ያማረበት ወቅት ላይ ነው። ባለፈውም ግን በቼልሲ ተሸንፈዋል ሊቨርፑሎች። አሁን ይህንን ጨዋታ ማሸነፍ አርሰናልን በብዙ መንገድ ሊያረጋጋው ይችላል። ማሸነፍ ደግሞ የሚችሉት ጨዋታ ሊሆን ይችላል ብዬ ነው የማምነው እኔ። ምክንያቱም ሊቨርፑል ድል ካመጣው መዘናጋት ገና ሙሉ በሙሉ የወጣው አይመስለኝም። አሁንም ዝግጁነታቸው ለመጨፈር፣ አሁንም ዝግጁነታቸው ሰለብሬት ለማድረግ ነው። ይሄ በሙሉ ትኩረት ይሄንን ጨዋታ ያደርጉታል ብዬ አላስብም። የቶላባ ወዘ ሴሌብሬሽን ነው ብዬ ነው ማምነው እኔ። ግን ድጋሜ በተከታታይ በቼልሲ ሲሸነፉ አዎ እኔ ደግሞ ባረጋግጥ ኖሮ ያንን ፐርፎርማንስ ነበር ከሊቨርፑል የምናየው። አይ አይደለም፣ እኔም እንደዛ ነው ብዬ አላስብም። ግን በተከታታይ ደግሞ መሸነፍንም ደግሞ እንዲሁ በቀላሉ ሊያዩት ይችላል። በቼልሲ ተሸነፉ፣ ከዛ እንደገና በአርሰናል ተሸነፉ የሚለውም ነገር ሊቨርፑሎች የሚፈልጉት አይደለም መቼም ማንም ሽንፈትን አይፈልግም፣ ግን የሚያስጨንቃቸው አለመሆኑ። ለአርሰናል ግን ፋይዳ አለው፣ ለአርሰናል ትርጉም አለው ብለው ምንድን ነው በቃ ይሄ ሁለተኝነትን ከማስጠበቅ አንጻር። አሁን አንዳንድ ሰዎች እኮ አልፈው ሄደው አርሰናል ቀጥሎ ያሉትን ጨዋታዎች ያወጣሉ። ከሊቨርፑል ቀጥሎ ከኒውካስል ዩናይትድ ጋር ነው የሚጫወተው። ኒውካስል ዩናይትድ በቻምፒዮንስ ሊግ የመሳተፉን ጉዳይ ማረጋገጥ ይፈልጋል። ሊቨርፑል ጠንካራ ቡድን ስለሆነ ነው ሻምፒዮን የሆነው። ስለዚህ እነዚህን ጨዋታዎች እኮ የምንሸነፍ ከሆነ ወይም በእነዚህ ጨዋታዎች ጥሩ ውጤት ማምጣት የሚያቅተን ከሆነ እኮ ደግሞ ይሎና የሚያነሱት የሚያነሱ ጥያቄ ምንድን ነው? ሁለተኝነትን ማረጋገጥ ብቻ ሳይሆን እስከ አምስትስ የሚል ጥያቄ ደግሞ የሚያነሱ በጣም ተሻግረው የሚሰጉ ደግሞ ደጋፊዎችም እኳል በዚህ የስሜት መረበሽ ውስጥ ተቀዛቅጸሽ የምትገቢ ከሆነ በኒውካስል በጣም ከባድ ፈተና መግጠሙ አይቀርም፣ በሊቨርፑልም ከባድ ፈተና መቅጠሙ አይቀርም። ስለዚህ አርቴታና የአርሰናል ተጫዋቾች ዋይዝ መሆን አለባቸው። ከዛ ወጥተው ፕሮፌሽናሊ የሚቀጥሉትን ጨዋታዎች ህይወት እንዲቀጥል ማድረግ መቻል አለባቸው ነው የምለው፣ እኔ በይሄ በአርሰናልና በሊቨርፑል በጨዋታው ዙሪያ ነው። ግን ከጨዋታው ውጪ ያለው ትኩረት የሳቦ ጉዳይ ምናልባት ትንሽም ቢሆን ሀሳብ ብንለዋወጥበት ጥሩ የሚመስለኝ የትሬንት አሌክሳንደር አርኖልድን ስንብት በተመለከተ የአሰልጣኝ አርነ ስሎት ሀሳብ የተሰማበት በጣም ሁላችንም ተበሳሽተናል። ያልተበሳጨ የለም አለ የሊቨርፑል ደጋፊ ሆኖ ሊቨርፑልን የሚወድ ሆኖ የትሬንት አሌክሳንደር አርኖልድን ውሳኔ መስማት ላያበሳጨን አይችልም የሚል አስተያየት ተሰጥተዋል። ግን በአካል እስካሁን አላናገርኩትም። በአካል ተገናኝቶ መነጋገር፣ በአካል ተገናኝቶ ማውራት የሚቻለው ምናልባት አሁን አሁን እንገናኛለን፣ አሁን እናወራለን። አሁን እንደነዚህ ያሉ ውሳኔዎች ይኸውልሽ፣ ያስተዋይ ሰው ውሳኔዎች ናቸው። በእርግጠኝነት በዋትሳፕ የሆነ የሆነ ነገር ተባብለዋል በአካል የሚባባሉትን ነገር ይሄ በእኔ እምነት ተባብለዋል፣ በእኔ እምነት ተባብለዋል። ግን አሁን አገኘዋለሁ ከጨዋታው ጋር ተያይዞ ስለዚህ የዛን ሰዓት ላይ የግል ስሜቴን የግል አስተያየቴንና የአጠቃላይ ልነግረው የሚገባኝን ነገር እነግረዋለሁ አሉ። ይሄ ማለት ምን ማለት ነው? ቢበሳጩም ቅር ቢሉም እንዲህ ማድረግ አልነበረብህም ቢሉም፣ ያው ፐብሊሳይዝ አይደረግም። አሁን ከመነጋገራቸው በፊት ግን ዝም ብሎ ይሄ ብስጭት ብስጭቱን ምን አመጣው ያልሽኝ እንደሆነ እንዴት እኛን ጥሎ ይሄዳል በሚል አገነሲዝ ዲሲሽን ሆነው እኮ አይደለም። ጥሩ ሰው አጣን ነው ያሉት እሳቸው እንጂ ስንብዝ ያውቃሉ። ከእነሱ ውጭ አይደለም ያውቃሉ። በደንብ አድርገው ነው የሚያውቁት። ማወቅ ብቻ ሳይሆን ውልሽ አሁን እንዴት ሊቨርፑልን የመሰለ ቡድን ለቆ ሄዳ እንዲቆይልን እንደፈለግን እያወቀ እንዴት ሪያል ማድሪድን መቀላቀልን ምርጫው ያደርጋል ምናምን የሚል አይነት ብስጭት አይደለም የተበሳጩት። የተበሳጩት እንደ ሰው ኢዝ ዋን ኦፍ ቤስት ሁማን ቢንግ ነዋል ምርጥ ሰው ነዋል። እና ከጥሩ ሰው ጋር መለያየት የሚፈጥረው የብስጭት ስሜት የለ ያን የመሰለ ሰው አጣን የምት፣ በባህሪ በስብዕና፣ በጥሩ ሰውነት ምናምን፣ ይህን ነው አርን ስሎት የሚጠቅሱት። ሁለተኛ የሚያነሱት ደግሞ ቤስት ፉል ባክ ነው። አሁን ደግሞ ሙያውን አገልግሎቱን፣ የሜዳ ላይ አገልግሎቱንም እንደ ፉል ባክ ደግሞ ዓለም ላይ ምርጥ ከሚባሉት ፉልባኮች መካከል አንዱን ነው የምናጣው። ስለዚህ አርን ስሎትን ያበሳጫቸው ነገር ከጥሩ ሰው ጋር መለያየታቸው ብቻ ሳይሆን ምርጥ የሚባለውን የመስመር ተከላካይ ማጣታቸውም ጭምር እንደሆነ ይጠቅሳል። ይህንን ካነሱ በኋላ ይብላኝ እንጂ ለሊቨርፑል ደጋፊዎች፣ ይብላኝ እንጂ ለአንዳንድ የቡድን ጓደኞቹ እኔ ስለማዴ ነው አሉ። ምክንያቱም ቀደም ሲል ስሰራባቸው በነበሩት ሁለቱ ክለቦች በነ ፌይኖርድ እና በነ አልክመር ምናምን ስሰራ በነበርኩበት ጊዜ በየዓመቱ ምርጥ ምርጥ የሚባሉ ተጫዋቾች መውጣት ስራቸው ነዋል። ትልልቆቹ ክለቦች ይመጡና የፌይኖርዱን እንትናን ይላሉል። ትልልቆቹ ይመጡና ገሌን ይላሉል። ስለዚህ በቃ ለሚቀጥለው የውድድር ዓመት እነገሌን እነገሌን እነገሌን ይዤ ይሄንን ባደርግ ብለህ ፕላን እያደረግህ እያለ ይመጡና ይወስዱብሃል። ስለዚህ ከምርጦች ጋር መለያየት እኔ ለምጄዋለሁ። ጥሩ ከምትላቸው በቆዩልኝ ከምትላቸው አብራቸው ለመስራት ከምትመኛቸው ሰዎች ጋር አለመክረምን ነው ያውቀዋለሁ። ለሊቨርፑል ደጋፊዎች ግን እንግዳ ሊሆን ይችላል። ላለመደው ሰው ግን ይበልጥ ሊረብሽ ይችላል የሚል አስተያየት ነው አርን ስሎት እየሰጡ ያሉት። ውሳኔያቸው ልክ ነው፣ ልክ አይደለም አላውቅም። ግን ነገ በሚደረገው የአርሰናልና የሊቨርፑል ጨዋታ ላይ ብራድሌ ነው የሚጀምረው ጨዋታውን። አይገባም፣ አርኖልድ አይገባ ሙሉ በሙሉ አይገባም። የሆነ ሚኒት ሊሰጡት ይችላሉ አይታወቅም። ግን ስታርተር ግን አይደል፣ ጀማሪ ግን አይደል። ይሄ ትክክል ነው የሚመስለኝ። ከዚህ በኋላ የእሳቸው ካልሆነ ልጅ ጋር ጨዋታዎችን ከሚያደርጉ ለዚህኛው ሞርሚኒት እየሰጡ ነጋቸውን ቢያቅዱ ነው የሚሻላቸው። ይሄ ሰው ደግሞ ጥሩ ሰው ሆነሽ ምናምን ብለሽ እንደጠቀስሽው ደግሞ ስታስቢው፣ ይሄ ረጅሙ ፌርዌል ይገባዋል፣ በየሜዳ እየገባ ብዬ ነው የማስበው። ግን ማናቀው ነገር ደግሞ ምን አለ መሰለሽ፣ የሊቨርፑል ደጋፊዎች ለትሬንት አሌክሳንደር አርኖልድ ስንብት እንዴት ነው ሪያክት የሚያደርጉት የሚለውን አርነ ስሎትም አያውቁ እኔ ምን ብዬ ነው መክራቸዋል? በቃ እነሱ ያውቃሉ፣ እንዴት ሪያክት ማድረግ እንዳለባቸዋል። እዚህ ጋር የተናገሩት ነገር ስለ አርኖልድ ስለ ሊቨርፑል ምናምን ሳይሆን ስለ ሰውም ስለ ራስ ስለ ላይፍ የሚሆን ነገር ነው የተናገሩት። በነገራችን ላይ አርን ስሎት ስለ ላይፍ በፐርሰናል ላይፍ ውስጥ በዕለት ተዕለት ህይወት ውስጥ ለቃ ነገርን እንደዚህ ነው ማየት ያለብን የሚያስብል ነገር ነው የተናገሩ የሚመስለኝ። አንደኛ የሊቨርፑል ደጋፊዎች ምን ማድረግ እንዳለባቸው ያውቃሉ፣ እንዲህ አድርጉ ብዬ ለመክራቸው አልችልም አሉ። ይህንን አደለም ስለ ላይፍ ምልሽ። ሁለተኛው ግን ሰዎች ስለ እኛ የሚኖራቸው የተለያየ አመለካከት አለ። አንዳንዱ ነገሩን በበጎ ያል አንዳንዱን ምን ሲደረግ ይላል አንዳንዱ ይደግፈናል ይረዳናል አንዳንዱ ይቃወመናል ስለዚህ ሙሉ ሰው ከሆንሽ ሰዎች ስለ አንቺ የሚኖራቸውን አመለካከት አክብሮ የመቀበል አክብሮ የማስተናገድ እና ህይወትን መቀጠል ነው የሚቻለው እንጂ ሊቃወሙት እንደሚችሉ ነው የገባኝ ነ ከሰው ይሄ የምንጠብቀው ነው አዎ ግን በዛ እንዳይረበሽ በዘዴ እየመከሩት ግን ዝም ብዬ ሳስበው ፊዝራ ሂዝራ ሰው ስለ እኔ የሚኖረውን አመለካከት እኮ እኔ ለወስነው ለካ አልችልም። ልትወስኑ አትችልም። መወደድ ፈልግ ይሆናል እንጂ መከበር ፈልግ ይሆናል እንጂ መከበርን በምኞት አላገኘውም። ያው ያንተ እዛ ሰው ጋር ያለ ፐርሶናሊቲ ነው ያን ሰውዬ ስላንተ ምን እንዲሰማ እንደሚያደርግ የሚወስነው በአብዛኛው። ሁሌ አይደለም፣ አንዳንዴ ሰዎች ሩቅ ሆነው በተሳሳተ መንገድ ስለኛ ሊያስቡ ይችላሉ። እንደዛ ነው እኔ የማስበው። የፈለግሽውን እንደሞ ያህል ጥሩ ሆነሽም ጠማማም አታጭ አታጣም ማሱ ላይ ጠፋ ይችላል ግን እሳቸው የተናገሩት ነገር ግን ለሰዎች አንተ እንዳልከው ለሰዎች አንተ እንዳልከው በደንብ ው ትምህርት ሊሆን የሚችል ነገር ነው። አርኖልድም ባይገኘኋት ቃል በቃል በእንግሊዘኛዋ ብናት በጣም ደስ ይላል የነበረ ግን አይ አርኖልድም በትክክል ይህንን ይረዳል ለዚህም ነገር ይዘጋጃል ብዬ ነው ማሰበው። አይጠፋቸው ምክንያቱም ማሊያው ሲቃጠል እኮ ያየ ነው ከተወሰኑ ጊዜያት በፊት ነው። ምናልባት እኔ ትንሽ እንደውም ነገሩን ረገብ ያደርገዋል ብዬ የማስበው ሊቨርፑል ዋንጫ ካነሳ በኋላ ከዛ ሁላ ሴሌብሬሽን በኋላ ነው እሱ ከሊቨርፑል ጋር እንደሚለያይ በቪዲዮ ወጥቶ የተናገረው እና ትንሽ የደስታ ስሜት ውስጥ በነበሩበት ወቅት ነው ለደጋፊዎቹ የኛው ዜና የመጣው። ወዲያው ብዙ ተቃውሞ ምናምን አልሰማንም። መጀመሪያ ዜናው ሲሰማና ወደ ሪያል ማድሪድ ሊሄድ ነው የሚለው መረጃ ወደ እውነትነት ያመዘነ መሆኑን ወይም ወደ እርግጠኝነት ያመዘነ መሆኑን ስንሰማ የነበረውን አይነት ተቃውሞ ብዙ ያላስተናገድንበት ሊሆን ይችላል ብዬ ነው ማስበው። ግን አርንስሎት በዚኛው ውሳኔ ላይ የወሰኑት ውሳኔ ከአርሰናል ጋር በሚኖረው ጨዋታ ላይ የወሰኑት ውሳኔ ከምን መነሻነት እንደሆነ በእርግጠኝነት ለመናገር ይከብዳል። ለብራድሊ የተሻለ እድል ለመስጠት ከዚህ በኋላ ከሱ ጋራ በፉክክር ጨዋታዎች ላይ እሱን የማየት እድላቸው የተወሰነ ስለሆነ ሊሆን ይችላል። ምክንያቱም ሶስት ጨዋታ ነው የቀረው በፕሪሚየር ሊጉ። ግን አንድ ጥሩ ነገር ብዬ የማስበው ሊቨርፑል የመጨረሻውን ጨዋታ ከክሪስታል ፓላስ ጋር በሜዳው ነው የሚያደርገው። ሌላ እድል አለ ከብራይተን ጋር ከተጫወቱ በኋላ የመጨረሻ ጨዋታቸውን ከክሪስታል ፓላስ ጋራ በሜዳቸው በአንፊልድ ነው የሚያደርጉት። ያኔ ግን ይህንን እድል ከነፈጉት ግን እኔ አዝናለሁ። እኔ እድሉ ተሰጥቶት ከዛ ከተመልካቾች ጋራ ከደጋፊዎች ጋራ የሚመጣውን መልስ እራሱ ቢቋቋመው ይሻላል ብዬ ነው ማስበው። በነገራችን ላይ ደጋፊ ማሊያውን ቢያቃጥል ደጋፊ በትሬንት አሌክሳንደር አርኖልድ ሊቨርፑልን የመልቀቅ ውሳኔ ቢቃወም ለኔ እኮ ፍቅር ነው። ይሄ አደለ መሄድህን አልወድም ነው እኮ፣ መራክን አልወድም የኔ የሆነህ ብትዘልቅ እፈልጋለሁ ነው እኮ እያሉት ያሉት። ይሄንን ፖዘቲቭሊ ወስዶ ሙቭ ኦን ያደርጋል ብዬ ነው ማስበው። ኔ የመረዳት ግን እድል ከተከለከለ እድል ከተነፈገ ግን ያ በጣም መጥፎ ነው የሚሆነው፣ በጣም መጥፎ ነው የሚሆነው፣ ጥሩም አይሆንም። እኔ በደንብ የማስታውሰውን የዚህን አገር እግር ኳስ የእኛን አገር እግር ኳስ ላይ በጣም ሰዎቻችን በጣም ግራ ከሚያጋቡኝ ነገሮች መካከል አንደኛው ምን እንደሆነ ታውቂያለሽ? የእውነቴን ነው የምነግርሽ። በጣም ግራ የሚያጋባኝ ነገር የሆነን የውድድር አመት ዋንጫ አሸንፋል ለምሳሌ አንድ ቡድን አይደል፣ ከዛ ያ ቡድን ዋንጫ አሸነፈ። የቡድኑ አባላት ተጫዋቾቹ በዛ ቡድን ዋንጫ ማሸነፉ ውስጥ በጣም ትልቅ ፓርቲ የነበራቸው ተጫዋቾች ሰለብሬት ያደርጋሉ፣ ዋንጫ አሸንፈዋል። ከዛ በኋላ የሚቀጥለው የውድድር አመት እስኪመጣ ድረስ ለሻምፒዮን ለሆነው ቡድን ሽልማት ሳይሰጥ ቆየ። በመሀል አዲስ የውድድር አመት ከመጀመሩ በፊት ተጫዋቾች ከአንዱ ክለብ ወደ ሌላ ክለብ ይዘዋወራሉ። ከዛ ሽልማት ሲሰጥ አብረዋቸው ዋንጫ የበሉት ተጫዋቾችን እተዋቸዋል። ይረሳል አይደለም? ኖ ይረሳል አይደለም? ይረሳል ካልሽማ፣ በቃ እሱ ደግሞ ሌላ ነው። ከስለ ራቁ የተረሳ መስሎኝ ነው። አይደለም፣ በጭራሽ። ታዲያ ለምን ሄድክ እዴ? ክርስቶስን ነው የምልሽ፣ እኔ የእውነትህን እኮ ለማስታወሰው፣ ይህንን አይነት በደል የደረሰባቸው ተጫዋቾች ሊናገሩ ይችላል። ሽልማት የሚሰጠው ላለፈው የውድድር አመት ጉብዝና ነው፣ ላለፈው የውድድር አመት ስኬት፣ ለዛ ክለብ ስኬት እኮ ኮንትሪቢዩት አድርጓል አድርገዋል። በቃ አሁን የእኛ ተጫዋች አይደለም ይሉሽ። የእናንተ ተጫዋች ሆኖ ላስገኘው ክብር ነው አይደለ? እንደ ሽልማት የምትሰጡት። እንደዛ ደግሞ ብለው ደግሞ ሙሉ በሙሉ ሎጂካል የማይሆኑት ደግሞ ምንድነው ታውቂያለሽ አዲስ ለተቀላቀሏቸው ተጫዋቾች እኮ አይሸልሙም ለምን ሲባል አልነበ አልነበረም እኔ እንደዚህ አይነት ቲንኪንግ አይመቸኝም ለምሳሌ እኔም ልክም አይደለም ልክም አይደለም። እዛ ስኬት ውስጥ እነዚህ ተጫዋቾች የራሳቸው ድርሻ አላቸው። ደረጃው እንግዲህ በሰዎች አእምሮ ወይንም ደግሞ ሜዳ ላይ በነበረው ነገር ሊለያይ ይችላል እንጂ እዛ ክለብ ላይ የተሳተፉ ተጫዋቾችም፣ አሰልጣኝ ሁሉም በየስራ ድርሻው የየራሱ ትልቅ አስተዋጽኦ እንዳለው ግን መርሳት አይገባም እና አርን ስሎትም እንግዲህ ለአርኖልድ ቢያንስ የመጨረሻው ጨዋታ ላይ በአንፊልድ ቦታ ይሰጡታል። ዋንጫ ሴርሞኒው ላይ ምናምን እንትን ይሉታል። እሱም ያንን በበጎ ሊረዳው ይገባል ብዬ ነው ማስበው። የፍቅር የፍቅር ቁጣ ብዬ ነው የምወስደው። ከዛ ውጪ ሌላ ነገ ሰለብሬት የሚያደርጉት የሚመስለኝ የሞ ሳላህን ነው። ብዙም ማውራት የምንችል አይመስለኝም። ማለት ተገቢነቱን ሁሉም ያምንበት ያምንበታል ለባሎንዶር እየጠበቅ ነው ነው አይ አሁን እንኳን አልጠብቀውም። ከምር ነው በእውነት። ማንን ነው የምጠብቀው? ቀየርኩ። እንግዲህ እሺ፣ ቀየርኩ። አሁን እኔ ኦስማን ደንቤሌ ነው አሁን ደግሞ የምጠብቀው። ከምር ነው መብቴ እኮ እኮ ገርሞኝ ነው እንጂ ኦስማን ደንቤሌ የፓሪስን ሸርሚ፣ ግን ከምር ነው የሚያስብልም የማይረባ ተጫዋች አልመራች አይደለም። ኖ እኔ የማይረባ ነው ለማ አዎ፣ እኔ አሁን ዝም ብዬ ስለ ባሎ እንዶር ሳስብ ቶሎ አእምሮ ለም ይመጣ ላ ማምር ሰላ ነው። እኔ አሁን በቃ እንግዲህ ምናልባት የሻምፒየንስ ሊግ ጉዟቸው ከተቋረጠ በኋላ ሰዎች የተለየ ሀሳብ ሊይዙ ይችላሉ እንጂ ከዛም በፊት እኛም የማን ሊሆን ነው ዘንድሮ የሚል አስተያየት ሁሉ ሲሰጥ ነበረ በተመልካቾችም፣ በአድማጮችም። ግን እስቲ እናያለን። ኦስማን ድንቤሌ በጣም ባሎንዶርን የሚያሸንፍና የሚወስድ ከሆነ ያንተ አንተ እይታን አደንቀዋል እይታን አደንቀዋል። ለዛ ሰው ይበል። ለማንኛውም ግን መሐመድ ሳላ የፉትቦል ራይተርስ አሶሲዬሽን የውድድር አመቱ ኮከብ ተጫዋች ተብሏል። በዘንድሮ የውድድር አመት 46 የጎል ተሳትፎ አለው በማግባትና አሲስት በማድረግ በብዙ ነገሮች ብቻ። መሐመድ ሳላ ይገባዋል ብለን የምንናገርበትን የውድድር አመት ነው ያሳልፈው። 28 ጎሎችን አስቆጥሯል። 18 ጎሎችን ደግሞ በአሲስት አድርጓል፣ ለሌሎች ተጫዋቾች ሰጥቷል። ጎል ፕላስ አሲስት 46 ነው እንግዲህ በሁለተኛውና በእሱ መካከል ያለው ልዩነት ደግሞ አስራ ሰባት ነው በጎል ፕላስ አሲስት ማለት ነው። ይህ በጣም ትልቅ ነው። ቴሪ ዳንኤል ኦንሪ ከዚህ በፊት ባለ ታሪክ የነበረ ተጫዋች ነው። ሁለት ሺ ሁለት ሁለት ሺ ሶስት ላይ ሀያ አራት ጎል አግብቶ ሀያ ለጎል የሚሆን ኳስ ሰጥቶ አርባ አራት የጎል ተሳትፎ ኖሮት ያጠናቀቀው። ከዚህ ከመሐመድ ሳላህ የዘንድሮ ጉብዝና ቀጥሎ የሚነሳው የቲቲ ነው ወይም የቴሪ ዳንኤል ኦንሪ ነው። ሉዊስ ሱዋሬዝ፣ አለን ሽረር፣ አንዲ ኮል፣ ኤርሊንግ ሃላንድ እነዚህ ሁሉ በፕሪሚየር ሊጉ ያየናቸው በጣም ምርጥ የጎል ተሳትፎ ያላቸው ተጫዋቾች ናቸው። ከነሱ ሁሉ የበለጠበት የውድድር አመት ነው መሐመድ ሳላ በሊቨርፑል ያሳለፈው። ስለዚህ እግር ኳስ ጸሐፊዎች ማህበር እሱን የአመቱ ኮኮብ ቢሉት ብዙም የምንገረም አይመስለኝም። የሚገባውን ክብር ነው የሰጡት ብለን ብንወስድ አይሻልም? ጨምሪው ካለች አይ ልክ ነው። አይ በደንብ አድርጌ ነው የምስማማው በደንብ አድርጌ ነው የምስማማው። እኔ እንደውም ከዚህም በላይ ነው እኮ ያጫውት አይደል ለባሎን ዶር ነው ለትልቁ የእግር ኳስ ሽልማት ነው እንዳጨሾ አሁን ያወቁ ግን ያሰብኩት እሺ፣ እንደዛ ነው ግን ይገባዋል። በጣም የሚያስደንቅ የውድድር አመት ነው ያሳለፈው። ለራሱም እኛንም በደንብ አስደንቆናል። መሐመድ ሳላህ በብዙ ነገር ነው ያስደንቅ። ግን አሁን በፕሪሚየር ሊግ ዋንጫ ብቻ ተገድቦ እውነት ባሎን ዶር ያሸንፋል ብለሽ ታስቢያለሽ? እኔ አሁን የሌላ ማን ነው የሚመጣልኝ የሚለው ነው እኮ በዚህኛው የውድድር አመት ላይ ምናልባት ላሊጋና ንጉስ ዋንጫ ስለሚያሸንፉና በዛ ሂደት ላይ በጣም ትልቅ ሚና ስለነበረው ያማል ያማል በወጣቶቹ እሱ ሊወስድ የሚችል ይመስለኛል። ኦስማን ደምቤሌ ግን የፍሬንች ሊግ ዋንን የካፕ ዲፍረንስን እና የቻምፒዮንስ ሊግን ዋንጫ ላይ ያሸንፍ ይችላል። ሁለት ሺህ ሀያ አምስት ላይ ጎል ስለማስቆጠር ከሆነ መሀመድ ሳላህን የምታደንቂው ኦስማን ደንቤሌ ቁጥር ላይ አይዳራርሱ። ኦስማን ደንቤሌ በጣም በጣም በጣም የተሻለ ቁጥር አለው። ግዴ የለሽም ግምቴን ቦታ ስጭሰእሱን እኮ ቅድም ተናገር ያለው ነገር እየበሰድሽ ሲሞክሪው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሽግር ስፖርት ዊዝ አበበ ገደ የሚለውን የእኛን የዩቲውብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳገም እናንተን ለማግኘት ያብቃን እንላለን በያላችሁበት ሰላም ሆኑልን ኢትዮጵያ፣ ለዘለዓለም ትኖር።